ሰላም እንዴት ናችሁ? ይሄ ሶሻል ስታዲ ግሬድ ኤይት ቻፕተር ቱ ፓርት ቱ ነው። ፓርት ዋን አይተናል እ ያላያችሁ ቼክ ማድረግ ትችላላችሁ፣ ተሰርቷል። ሌላኛው ደግሞ ይሄን ዩቲዩብ ሰብስክራይብ ሲ ላይክ መድረግ አይረሳ እና ኢትዮ ቲዩብ ሰርቲፎር ብላችሁ ደግሞ ቴሌግራም ጆይን አድርጉ ብያችሁ ነበረ እና በዚህ ሊንክ ገብታችሁ ትላይ ጥያቄዎች አሉ መጠቀም ትችላላችሁ ማለት ነው እና ኮሜንትና ላይክ ይደረግ ይላለው እና ወደ ዛሬ ሌስን እንጀምር። ዛሬ የምናየው እንግዲህ ሜጀር ኢኮኖሚክ አክቲቪቲ ብለን የምንጥረው እናያለን። ምንድን ናቸው ኤክስፕሬስ የዲፍረንት ታይፕስ ኦፍ ኢኮኖሚክ አክቲቪቲ፣ የተለያዩ ኢኮኖሚክ አክቲቪቶች አሉ አይነቶች አሉ። እነዚያ ምንድን ናቸው? ፕራይመሪ፣ ሴኮንደሪ፣ ትሬሸሪ፣ ኩሪነሪ፣ ኳተር ነ ተብሎ የሚጠሩታሉ። እነዚያ እያንዳሉ እናያለን። ሪሌት ዲፍረንት ኢኮኖሚክ አክቲቪቲስ ዊዝ ኮንትስ ሌቭል ኦፍ ዴቨሎፕመንት እንግዲህ ይህን ኢኮኖሚክ አክቲቪቲ ብለን የምንጥረው እንግዲህ በአንድ ሀገር ወይም ደግሞ በአንድ ሀገር ሂድገት ሌቨል ኦፍ ዲቨሎፕመንት ላይ ዲፔ እንደሆነን ሪሌት አድርግ ና ምንድነው ዲፈረንት የሚያደርጋቸው ሚ ነገር እናያለን። ኮምፔር ና ኮንትራስት አግሪካቸር ኦፍ ዲቨሎፕ ንዲሎ ካንተ ይላል። ማነጻጸር ግብርና በአደጉት ሀገር ምን ይመስላል? ባላደጉት ሀገር ደግሞ ምን ይመስላል? የሚ ነገር እያንዳንዱ ነገር እናያለን ማለት ነው። የተለያዩ ኪወርዶች አሉ እንግዲህ። ፎረስትሪ ማለት ምን ማለት ነው? ኢንዱስትሪ፣ ማኑፋክቸሪንግ፣ ማይኒንግ፣ ቱሪዝም፣ አግሪካልቸር አረብል ፋርሚንግ ፊሽሪ፣ ፖስተራል ፋርሚንግ፣ ኮሚኒኬሽን፣ ትራንስፖርቴሽን እንግዲህ እናገኛለን ማለት ነው። የመጀመሪያ ስንጀምር እንግዲህ ፕራይማሪ ኢኮኖሚ አክቲቪቲ ነው። ምን ማለት ነው? ፕራይማሪ ኢኮኖሚ አክቲቪቲ ፎከስ ዳይሬክት ኤክስትራክሽን ኦፍ ሪሶርስስ ፍሮም ኢንቫይሮንመንት ይላል። ዳይሬክትሊ ምን የምናደረግ ነው የምንጠቀም ማለት ነው። ምንን ሪሶርስን ከየት አካባቢ ላይ የሚገኘው ሪሶርሶችን የምንጠቀም ዳይሬክትሊ ማለት ነው። ያ ምን ተብሎ ይጠራል? ፕራይማሪ ኢኮኖሚ አክቲቪቲ ተብሎ ይጠራል ማለት ነው። ዘ ኢንቮልቭ ፕሮዳክሽን ኦፍ ፉድ ስታፍ እንደ ሮም ማቴሪያል ይስላል ይሄ ፕራይማሪ ኢኮኖሚ አክቲቪቲ ብለ የምንጠራው እንግዲህ ምንድን ነው ለምግብ የሚያገለግል ምግብን የምናገኝበት እና ጥሬ ዕቃ የምናገኝበት ማለት ሮ ማቴሪያል ማለት ጥሬ ዕቃ ጥሬ ምርት ለምሳሌ አካባቢ ላይ የሚገኘው አሉ ለምሳሌ የተለያዩ የግብርና ምርቶች አሉ ለምሳሌ እነዚ ነገር ወደ ሌላ ማሽን ሳናስገባ ዳይሬክትሊ ስንጠቀሙ ማለት ነው ፕሮሰስ አናደርግም ማይንዱ እዚህ ጋር ማወቅ አለባቸው። ይሄ ፕራይማሪ ኢኮኖሚ አክቲቪቲ ብለን የምንጠራው ዳይሬክትሊ የተመረተው አካባቢ ላይ ያለውን ነገር ዳይሬክትሊ ስንጠቀሙ ለምሳሌ የተለያዩ ፍራፍሬዎች አሉ፣ ኦሬንጅ፣ ባናና። እነዚህ እነዚህ ነገር ለምሳሌ ፍራፍሬዎችን ብንወስድ እነዛን ነገር ወደ ሌላ ማሽን እናስገባም አይደል? ዳይሬክትሊ ስንጠቀም ምን ተብሎ ይጠራል? ከአካባቢ ሪሶርሳችን ሪሶርሳችን የኛ አካባቢችን የሚገኘው ሪሶርሳችን ዳይሬክት ስንጠቀሙ ፕራይማሪ ኢኮኖሚክ አክቲቪቲ ተብሎ ይጠረም ማለት ነው። ዜር ሜን ታይፕስ ኦፍ ኢኮኖሚክ አክቲቪቲ ላር። ወደ አራት የሚሆኑ የኢኮኖሚክ አክቲቪቲ አይነቶች አሉ። መጀመሪያው አግሪካልቸር፣ ፎረስተሪ፣ ፊሽንግ፣ ማይኒንግ ናቸው። እያንዳንዱን እናያለን። ለምሳሌ አግሪካልቸር፣ አግሪካልቸር ኢዝ ሳይንስ ንድ አርት ኦፍ ካልቲቬሽን ኦፍ ሶይል ንድ ሬሪንግ ኦፍ ላይፍስቶክ ኢዘር ሎካል ኮንሳምፕሽን እንድ ኦር ኮመርሻል ፓርፓስ ይላል። ግብርና ማለት እንግዲህ እንደምታውቁት እርሻ ነው፣ ከመሬት የምናገኘው እርሻ ማለት አርሰን የምናገኘው እርሻ ሲሆን እና ሌላው ደግሞ ላይፍስቶክ ወይም ደግሞ እርባታ። ይሄኛውን ደግሞ ካልቲቬሽን ወይ አግሪካልቸር ወይም የአግሪካልቸር ምርት ለሎካል ኮንሳምፕሽን ነው እንግዲህ። ለሎካል ኮንሳምፕሽን ማለት ምንድን ነው? ከእኛ ለእኛ ስንጠቀሙ ማለት ነው። ለእኛ ማለት አካባቢ ላይ የሚገኘው ማለት አርሰን የምናገኙ ለምግባቸው ወይም ደግሞ እራሳችንን የምንቀልብበት ያ ሎካል ኮንሰርሽን ወይም ደግሞ ለአንድ ሀገር የሚሆን ፕሮዳክሽን ምርት ማለት ነው። ለኮመርሻል ፐርፓስ ማለት ደግሞ ከኛ ተርፎ ማለት ነው። ማይንድ ለገበያ ነው የምናቀርበው፣ ለማርኬት ነው የምናቀርበው፣ ኤክስፖርት ልናደረግ ነው ማለት ነው። ዜ ከማወቅ ያለባቸው። ለምሳሌ ስንዴ የምትወስዱ ስንዴን እኛ ሀገር የተመረተው እኛ ስንጠቀመው ሎካል ኮንሰፕሽን ተብሎ ይጠላል። እሱ ነገር ግን ከእኛ ተርፎ ደግሞ ኤክስፖርት የምናደርግ ከሆነ ለምሳሌ ቡና ነው ምስሉ። ኮፊ ኤክስፖርት ስለምናደርገው ነው ኮፊ። አሁን ለእኛ ስንጠቀመው፣ ዛትስ ዋይ ሎካል ኮንሰፕሽን እንጠቀመ ሆነ ቡና በኢትዮጵያ ውስጥ ሆነው አብዛኞቹ ይጠቀማሉ። እና ከእኛም ተርፎ ደግሞ ኤክስፖርት እናደርጋለን። ለእኛ ስንጠቀም ሎካል ኮንሰፕሽን ተብሎ ይጠራል። ለገባ ወይ ደግሞ ለማርኬት ደግሞ ኤክስፖርት ስናደርግ ኮሜርሻል ፐርፐስ ተብሎ ይጠራል ማለት ነው። ኢት ስ ዋን ኦፍ ሞስት ኢምፖርታንት አክቲቪቲ ኦፍ ሁማን ቢንግ ይላል። እንግዲህ ይሄ አግሪካልቸር የምንጠራው ለሰው ልጅ በጣም ጠቃሚ ነው ማለት ነው። ቢካዝ ኖት ኦንሊ ፎር አር ካንትሪ ዲቨሎፒንግ ካንትሪ ስፔሻሊ አፍሪካ ውስጥ የሚገኙት አክቶች፣ እንግዲህ ግብርና ነሰሰሪ ቤዚክ ነው ማለት ነው። ለሰው ልጅ ማለት ነው። ለምሳሌ ግብርና ባይኖር አግሪካልቸር ባይኖር የኢትዮጵያ ህዝብ መቶ ሰላሳ ሚሊዮን ህዝብ የት ሄድ ነበረ? እናንተ ያስቡት። ስለዚህ እንግዲህ ይህን አሉ በጣም ነሰሰሪ ነው ማለት ቤዚክ ነው ማለት ነው ቢኮዝ ኢት ፕሮቫይድ ዘም ወይዝ ዘ ሞስት ቤዚክ ኔሴሲቲ። ለምሳሌ ፉድ ስታፈር ተበብሎች ለህዝቡ እንግዲህ እንደ ምግብ ነው ማለት ነው። ለኢንዱስትሪዎች ደግሞ ምንድን ነው ሮማቴሪዎችን ያመጣል ፕሮቫይድ ያደርጋል ጥሬ ምርቶችም ማለት ነው። በዛ ነው ነሰሪ ነው ተብሎ ምጥር ማለት ነው። አግሪካልቸር ፎርም ቤዚክ ላይቪሊሁድ ፎር ማጆሪቲ ኦፍ ኢትዮጵያን ፒፕል ያለ እንግዲህ፣ ለአብዛኛው የኢትዮጵያ ህዝብ እንግዲህ መኖሪያ ነው ማለት አግሪካልቸር ባይኖር እነሱ የሉ ማለት ነው። እንደ ላይቪሊሁድ ነው ማለት ነው። አግሪካልቸር አክቲቪቲስ በሁለት መልክ እናያለን። ግብርና ለምሳሌ ክሮ ፕሮዳክሽን ተብሎ ምጥሩ አሉ ናይል ፋርሚንግ አኒማል ሀስባንድሪ ወይም ደሞ ደግሞ አኒማሎችን ማርባት ፖስትራል ፋርሚንግ ተብሎ ይጥራል። ሎላንድ አካባቢ ላይ ማለት ነው። ይህንን መስላል ማለት ነው። አግሪካልቸር ዋን ኦፍ ፕራይማሪ ኢኮኖሚ አክቲቪቲ ነው። ስፔሻሊ እንግዲህ ግብርና ነሰሪ ነው። ስፔሻሊ ፎር ዲቨሎፒንግ ካንትሪ በጣም ነሰሲቲ እንደሆነ ማወቅ አለባቸው። ኢቨን እያልኩኛለሁ ለአደጉት ገር ያስፈለገም እያልኩኛለ ዲፔንድ ኦንዚ ስፓይዘ ወይ ማንኛው ለምሳሌ ሰከንደሪ ወደ ሰከንደሪ ስንመጣ ለምሳሌ ማኑፋክቸር የሚደረግ ነገሮች እኮ ከፕራይመሪ ኢኮኖሚ አክቲቪቲ የመጣውን ነገር ነው ፕሮዲስ የሚያደረገው ወደ ሌላ ማሽን እንዳስገብቶ ምናምን ቼንጅ አድርጎ የተሻለ የሚያደርጉት፣ እንጂ ይሄ ፕራይመሪ ኢኮኖሚ አክቲቪቲ ባይኖር እኮ የሉም ማለት ነው። እነሱም የዴቨሎፕድ ካንትሪ የሆነው የሩትም ራሱ እኮ በዚህ ላይ ዲፔን ሆ፣ ቨሪ ኢምፖርታንት፣ በጣም ነሰሪ ነው። ግን ስፔሻ ፎር ዴቨሎፒንግ ካንትሪ ደግሞ የበለጠ ኢምፖርታንት ነው ማለት ነው። ምክንያቱም ዲቨሎፒንግ ካንትሪ ወይም ደግሞ ገና እድገት ላይ ያለው ሀገር ለምሳሌ አፍሪካን ከዛ ውስጥ ደግሞ የእኛን ሀገር ብትወስዱ ሰከንደሪ ላይ ብዙ ማን ይታይም፣ ማለት ነው። ሁለተኛው ደግሞ እንግዲህ የፕራይማሪ ኢኮኖሚ አክቲቪቲ እንግዲህ ፎረስተሪ ነው፣ ደን ብለን የምንጠራው ማለት ነው። ፎረስተሪ ኢዝ ዋን ኦፍ ዘ ፕራይማሪ ኢኮኖሚ አክቲቪቲ ኢት ኢንቮልቭ ዘ ኤክስትራክሽን ኦፍ ፎረስት ፕሮዳክት ፎር ዲፈረንት ፐርፐስ፣ ለተለያየ ዓላማ ለተለያየ ፐርፐስ ፎረስት ወይም ደግሞ ጫካን ስንጠቀሙ ማለት ነው። ፎረስተር ኢዝ ፕራክሲስ ን ፕላንቴሽን እንደ ናራል ስታንደርስ እንግዲህ የተለያዩ እዋቶችን ስንጠቀሙ ነው። ለምሳሌ እኛ ለግለሰብ ደንን ወይም ደግሞ እንግዲህ ፎረስትን የምንጠቀመው ቤት ለመስራት እንጠቀማለን። ስፔሻ በሀገራችን እንግዲህ አብዛኞቹ ቤቶች የተሰራው ከየት ነው? ከብሄሮ ነው እንዴ። ከሰማኒ አምስት ፐርሰንት የሚሆነው እንግዲህ የሀገራችን ህዝብ ፎረስትን የምጠቀመው ማለት ነው ቤት ለመስራት፣ ለተለያየ ነገር። ስለዚህ በጣም ፎረስትሪ ኢዝ ኢምፖርታንት ኢን ፕሮቪዥን ኦፍ ቲምበር ፊውል ወድ ባዮዳቨርሲቲ ማናጅመንት ላ እንግዲህ በጣም ኢምፖርታንት ነው ማለት ነው። ለምሳሌ ባዮዳቨርሲቲ የምንጠው እንግዲህ ፎረስት ባይኖር የሉም። የተለያዩ አንማሎች ሉም እነዚህ ዊልድ አንማልስ ተብሎ የሚጠሩት እንግዲህ ዊልድ ላይፍ የዱር እንስሳቶች አይኖርም ነበረ ማለት እነሱን ማኔጅ ማረግ የሚችለው ማለት ኮንትሮል ማድረግ የሚችለው ማኔጅመንት ማለት እነሱን። ምሳሌ የተለያዩ ንትኖች የዱር እንስሳቶች እንግዲህ ፎረስት ባይኖሩ አይኖረንም ነበረ ማለት ነው። እነዚህ ደግሞ ለእንትን ለናቹራል ኤንቫይሮንመንት ረስ በጣም አስፈላጊ፣ ለሬክሬሽን እንደገቢ ገቢ የሚያገለግለሉ ማለት ነው። እንግዲህ ታውቃላችሁ ፎረስት በኢትዮጵያ ውስጥ ማለት ነው የተለያዩ ቱሪስቶች መጥቶ ያያሉ። እና እሱ ብቻ አይደለም ደግሞ ስፔሻ ሊ ቶ ፕሌይ ሲግኒፊካንት ሮል ኢን ፕሪዘርቪንግ ፎረስት አስ ዋት ሲንክስ ምንን ካርቦን ዳይኦክሳይድ ማለት ነው። ለምሳሌ ሰው ለምሳሌ የሚወጣው ኦክስጅንን ወደ ውስጥ ይወስዳል ካርቦን ዳይኦክሳይድን ግሞ ያወጣል። ካርቦን ዳይኦክሳይድ ደግሞ እነሱ ምን ያደርጋሉ ይወስዳሉ ማለት ነው። ኦክስጅን ደግሞ ከነሱ ነው የምናገኘው። ሲንክ ያደርጋሉ ካርቦን ዳይኦክሳይድን ማለት ነው። አካባቢያችን ላይ ሙቀት እንዳይፈጠር ራሱ ያደርጋሉ። ኮ ሶ ካርቦን ዳይኦክሳይድ እንዳይበዛ ኮንትሮል ስለሚያደርጉ ማለት ነው ፎረስሪ ኢምፖርታንት መሆኑን ማወቅ አለባቸው ማለት ነው። ሶስተኛ ደግሞ ይሄ ፕራይማሪ ኢኮኖሚክ አክቲቪቲ እንግዲህ ፊሸሪ ነው። ፊሸሪ ብለን የምንጠረው ምንድን ነው? ፊሸሪ ዘ ፕራይማሪ ኢኮኖሚክ አክቲቪቲ ኮንሰርድ ዊዝ ዘ ካችንግ እንደ ሃርቨስቲንግ ኦፍ ፊሽ እንደ አዘር ሜሪን ክሬቸር ይስላል እንግዲህ። ምንድነው ፊሽንግ ብለን የምንጥረው? ከስሙ እንደምንረዳው ሃርቨስቲንግ ኦፍ ት ፊሽንግ ሽየፊሽንግ እርባታ ማለት ነው። ማለት አሳን ማጥመድ ማለት ነው እና አሳን ብቻ ሳይሆን ደግሞ የተለያዩ ሜሪን ክሬቸ ወይም ደግሞ ውሃ ውስጥ የምናገኛቸው ነገሮች አሉ አይደል እነዛን ሃርቨስቲንግ እና ካቲንግ የምናደረጋቸው ናቸው ማለት ነው ልስት ኮፔሽን ፍ ማንከ የሰው ልጅ ስራ እንግዲህ በጣም ጥንታዊ ነው አሁን አይደለም ማለት ነው ይሄ ኢትዮጵያ ዝ ናምበር ኦፍ ሌክ ለምሳሌ ሀገራችን እንግዲህ ኢትዮጵያ ብዙዎቹ ሌኮች አሏት ሪቨር አላት በጣም ለን ለፊሽንግ ምች የሆኑ ሪቨሮች አላት ሪሶርስ ማለት ነው እንግዲህ አገራችን። ማለ ነገር ግን ሀውቨር ፊሽንግ ኢዝ አን አክቲቪቲ ኢዝ ኖት ዌል ዲቨሎፕድ በሀገራችን ስፔሻሊ፣ እንግዲህ ማድረግ ያለበት ነገራቱ ይሄ ነበር ፊሽንግ። ምክንያቱም የተለያዩ ወንዞች አሉ፣ ሌኮች አሉ፣ ሀይቆች አሉ፣ ሪቨሮች አሉ። ነገር ግን ቢካስ ኦፍ አር ጎቨርንመንት ሊሆን ይችላል፣ ለተለያየ ሎካል ጎቨርንመንት ሊሆን ይችላል። በዛ በዛ ምክንያት አላደግም ማለት ነው። እንትን ኢንካም እየሆኑ አይደለም ማለት ነው ማድረግ የእኛ ኢንካም ወይም ደሞ የአገራችን ውስጥ የሚገኘ ወይም ደግሞ የአገሪቷ ኢንካም ወይም ደሞ ጂዲፒ ውስጥ የእኛን ጂዲፒ መጨመር የሚችሉ ነበሩ። ግን እድገት ላይ አናገኛቸው ማለት ነው። ያ ነገር አናገኝም፣ ለኢንካም የዋለ አይደለም ማለት ነው። ሊሰራበት ይገባል ማለት ነው። ፊሽንግ ኢምፖርታንት ይ እንግዲህ ስፔሻል ጃፓን ላይ ቢትወስዱ እነሱ የምኖሩት እንግዲህ በፊሽንግ ነው ማለት ነው። ኦልሞስት ጃፓን አብዛኛው ህዝቡ ማለት ነው። ይህን ያለ አስፈላጊ ነው ማለት እኛ እንትን አንተጠውም የሆነ ቦታ አንተጠውም። አዶን ነው ዛ ሪዝን ዋይ ዊዶን ነው ዛት እና አረተኛው እና መጨረሻ ደግሞ እንግዲህ ማይኒንግ ነው። ማይኒንግ ኢዝ ፕሮሰስ ኦፍ ኦፕቴኒንግ ዩስፉል ሚኒራል ፍሮም ዘ ኤርስ ክራስት ይላል። ማይኒንግ ወይም ደግሞ ማዕድን ብላ የምንጥለው እንግዲህ ከመሬት መሬትን ቆፍረን ስፔሻሊ ክራስትን ቆፍረን የምናወጣቸው እንትን ማዕድኖች ናቸው ማለት ነው። ዩስፉል በጣም ጠቃሚ ማዕድኖች ማለት ነው። ስፔሻሊ ጎልድ ኮልድ አይረን ሊሆን ይችላል ማለት ነው። ኢትስ ክሎዝሊ ሊንክድ ቱ ማኑፋክቸሪንግ ከማኑፋክቸሪንግ ይገናኛል ማለት ነው። ለምሳሌ እንግዲህ እንዳልኳቸው ኮል ከመሬት ውስጥ የምናገኙ ቁፍሬ የምናገኛቸው ነገር ነው። እነዚህ ማይኒንግ የተለያዩ ጎልዶች፣ አይረኖች ኦር ማይኒንግ ፕሮቫይድ ዲፍረንት ታይፕስ ኦፍ ሚነራልስ ፎር ኮንስትራክሽን፣ እንግዲህ ለግንባታ በጣም ማይኒንግ በጣም ጠቃሚ ነው ለጌጣጌጦች ሜኪንግ እነ ሮ ማተ ፎር ኢንዱስትሪ ለምሳሌ ኢንዱስትሪዎች እንግዲህ ምንድን ነው እንደ ሮ እንደ ጥሬ እቃ ያገለግላል። ጥሬ ምርት ያገለግላል ማለት ነው። ይሄ ማይኒንግ ለምንጥሮ ማለት ሶ፣ እናንተ ማወቅ አለባችሁ ማይኒንግ ማለት መሬትን ቆፍለን የምናገኛቸው ዩስፉል የሆኑ ማድኖች ናቸው ማለት ነው። እነዛም እንግዲህ ማን ማን ናቸው ኤግዛምፕል ከተባላችሁ እንግዲህ ከሰል፣ ወርቅ፣ አይረን የመሳሰሉት ናቸው ማለት ነው። እነዚህ ደግሞ ከሰከንዳሪ ኢኮኖሚ አክቲቪቲ ጋር እንደሚገናኙም ሌላኛው እንግዲህ ምንድን ነው ሰከንደሪ ኢኮኖሚ አክቲቪቲ ነው ማለት ነው። ፕራይመሪ አይነት ነው አይደል? ፕራይመሪ ማለት አካባቢ ላይ የሚገኘው ሪሶርስ እንጠቀመው እሱ ፕራይመሪ ተብሎ ይጠራል። ነገር ግን ፕራይመሪ ዲፔንድ ሆነን ደግሞ የሆነ ነገር ቫሉ አድ አድርገን የምናገኘው ምርት ሰከንደሪ ኢኮኖሚክ አክቲቪቲ ተብሎ ይጠራል ማለት ነው። ምን ማለት ነው ሰከንደሪ ኢኮኖሚ አክቲቪቲ ፓርቴን ቱ አድንግ ቫሉ ቱ ኦልሬዲ ኤግዚስቲንግ ፕሮዳክትስ ላይ ባቼንጅ ዜር ፍሮም ዜር ፕሮሰንግ ላል ፕሮሰሲንግ ሂደት የሆነ ነገር የምንጨምርበት ከዚህ በፊት የነበሩ ኤግዚስቲንግ ፕሮዳክት ላይ የሆነ ነገር የምንጨምርበት ማለት ነው፣ ቫሉ አድ ስናደርግ ማለት ነው። ለምሳሌ ግብርና፣ ለምሳሌ ከግብርና ምርቶች ውስጥ ለምሳሌ ስንዴ ማሽን ውስጥ አስገብተን የሆነ ነገርን ጨምርንበት ስናወጣ፣ አሽገን ምናምን የሆነ ስናወጣ፣ ምን ይባላል እሱ? ሰከንደሪ ኢኮኖሚ አክቲቪቲ አውጥረ በኮዝ ዊ ዲፔንድ ኦን ፕራይሜ ሰከንደሪ ኢኮኖሚክ አክቲቪቲ ዜን ዌ ፕሩ ሶምቲንግ ከዛ የተሻለ ወይም ደግሞ አሽገ ስናወጣ ዱቄቱን ምናም ብቀ ምንድ ነው የሆነ ጨምረ ማሽን ውስጥ አስገብተን ብቻ ስናወጣ ምን ይባል? ሰኮንደሪ ኢኮኖሚክ አክቲቪቲ ተብሎ ይጠራል ማለት ነው። ይሄ ደግሞ እንዴት ነው የሚካሄደው? ኢንክሉድስ ዋት ማኑፋክቸሪንግ ኮንስትራክሽን ፓወር ፕሮዳክሽን ይላል። ምን ማለት ነው ማኑፋክቸሪንግ? ምን ማለት ነው ማኑፋክቸሪንግ? ዩዝስ ማሽን ቱሪዝ ለበር ቱ ሜክ ቲንግስ ፎር ዩዝ ኦር ዋት ሴል ይላል ማኑፋክቸሪንግ ብለን የምንጠረው ማሽን የሚጠቀም ነው ማለት ነው። መሳሪያ መጠቀም አለበት። ለብር ያስፈልጋል። የሰው ልጅ ጉልበት ያስፈልጋል። ማሽኑ ብቻ መንደሩ ትርጉም ደግሞ የለውም። ሰው ከሌለበት ማሽኑ ምን ያደርጋል? ቶሎ ያስፈልጋል። የተለያዩ ቶሎቹን በመጠቀም የሆነ ነገርን መስራት የሚችል ለው ነው። ለምን ለመጠቀም ሊሆን ይችላል፣ ለመሸጥ ሊሆን ይችላል ማለት ነው። ይሄ ነው ማኑፋክቸሪንግ ማለት ማለት ነው።

ይሄ ኢንዱስትሪ ፕሮዳክት ብለን የምንጠረው ወይም ሰከንደሪ ኢኮኖሚ አክቲቪቲ ብለን የምንጠረው ሮው ማቴሪያልን ፕራይማሪ ኢኮኖሚ አክቲቪቲ በመጠቀም ጥሬ ምርቶችን በመጠቀም ወደ ስንቀይረው ወደ ፊኒሽድ ጉድ ስንቀይረው ማለት ነው። ወደ ዱቄት ስንቀይረው ማሽን ውስጥ አስገብተን ስናወጣ ማለት ነው። ያ ነው ማወቅ አለባቸው ማለት ነው። ለምሳሌ ማኑፋክቸሪንግ ፎከስ ላይ ማኑፋክቸሪንግ ማለት ምን ማለት ነው ስንል እንግዲህ ማኑፋክቸሪንግ ማለት አቲቪቲ ጅተር ሮ ማራይዝ ኢን ፕሮዳክት ዩዚንግ በር ኢነርጂ መንት ላል ማኑፋክቸሪንግ ብለ የምንጠረው ሮ ማቴራልን በመጠቀም ላል ወደ ንቀይሮነውሮ ማወወደ ፕሮዳክት ንቀይ ዩንግ የሰው ጉልበት በር ያስፈልጋል፣ ኢነርጂ ያስፈልጋል፣ ይንል ያስፈልጋል፣ መሳሪ ያስፈልጋል፣ ማሽን ያስፈልጋል። ይሄን በመጠቀም ሮም ማችን ጥሬ ምርቶችን ወደ ፕሮዳክት ስንቀይሮ ማኑፋክቸሪንግ ተብሎ ይጠራል ማለት ነው። ማኑፋክቸሪንግ ኢዝ ፋውንድ ኢን ሰከንዳሪ ኢኮኖሚክ አክቲቪቲ። ኢንዱስትሪ ሪፈርስ ቱ ዋት ዘ ፕሌስ ዌር ማኑፋክቸሪንግ ቴክስ ፕሌስ። ኢንዱስትሪ ብለን የምንጠራው ደግሞ ማኑፋክቸሪንግ የሚካሄድበት ቦታ ነው የሚገልጸው፣ ማኑፋክቸሪንግ የሚካሄድበት ቦታ ማለት ነው። ኢንዱስትሪ ብለን የምንጠራው ኢዝ ዘ ፕሌስ ነው ማለት ነው። ለምሳሌ ኢንዱስትሪ ማለት ፕሌስ ነው ብያቸው አለ፣ ዌር ማኑፋክቸሪንግ ቴክስ ፕሌስ ብያቸው አለ። ለምሳሌ ሆቴል ኢንዱስትሪ ሊሆን ይችላል። እንግዲህ የተለያዩ ኢንዱስትሪዎች አሉ። ሆቴል ኢንዱስትሪ፣ ቱሪስት ኢንዱስትሪ፣ ትሬድ ኢንዱስትሪ፣ ቴሌኮም ኢንዱስትሪ ተብለው ይጠራሉ። ለምሳሌ ሆቴል ኢንዱስትሪ ብለን የምንጠራው ምንድን ነው? ቱሪዝም ኢንዱስትሪ ንድ መጽሐፎች ላይ የለም። እናንተ ግን እነዚህ የተለያዩ ኢንዱስትሪዎች ናቸው ቦታ ፕሬስ ናቸው የሚገልጽ ማለት ቱሪስት ኢንዱስትሪ፣ ሆቴል ኢንዱስትሪ ታውቃላችሁ። ስ ፕሌስ ያ ነገር ግን እዛ ውስጥ ደግሞ የሚካሄደው ነገር ማኑፋክቸሪንግ እዛ ውስጥ የምናያክል ለምሳሌ ኢንዱስትሪ ሆቴል ኢንዱስትሪ ብለን የምንጠራው እዛ ውስጥ የምናደርገው እያንዳንዱ ማኑፋክቸሪንግ ወይም ደግሞ ፕሮዳክቶች ያ ማኑፋክቸሪንግ ተወጠረ ማለት ነው። ሶ ኢንዱስትሪ ማለት ማኑፋክቸር የምካሄድበት ቦታ ሲሆን ማኑፋክቸሪንግ ደግሞ ማለት ማለት ነው። ሌበርን ተጠቅሞ ኤነርጂን የተለያዩ መስሮችን ተጠቅሞ ሮ ማቴሪያሎችን ወደ ፕሮዳክት ሲቀይሮ ማኑፋክቸሪንግ ተብሎ ይጠራል ማለት ነው። አይ ቲንክ ክሊር ብዬ ያስባለሁ። እንግዲህ ሰከንደሪ ኢኮኖሚ ማለት እንግዲህ ቫሉ አድድ ኢንዱስትሪ ተብሎ ይጠራል ሌላ ስሙ ነው። ያዙትኝን እንግዲህ ምንድነው ፕሮሰስ ኦፍ ቼንጂንግ ሮ ማቴሪያልስ እንቱ ዘ ፕሮዳክሽን ብዬ ያለው ለበርን በመጠቀም ኤነርጂን በመጠቀም ማለት ነው። ይህንን ማወቅ አለባችሁ። ኢንዱስትሪ ደግሞ ፕሌስ ነው ቦታ አይችልም ማለት ነው። የዛሬን ቶፒክ እዚህ ዋቁም አሉ። እናንተ ማወቅ አለባችሁ ማኑፋክቸሪንግ ማለት በጣም ሀይ ሌበር ዲቪዥን ያለበት ነው። ምክንያቱም የሆነ ነገር ስናመርት እንግዲህ የሰው ጉልበት ያስፈልጋል፣ ፓወሩ የሚፈልግ ነው፣ የተማረ ሰው ያስፈልጋል፣ ካፒታል ያስፈልጋል፣ ዘመናዊ የሆነ ቴክኖሎጂ ያስፈልገዋል የሚሉ ነገር ማወቅ አለባችሁ። ትራንስፎርሜሽን ኦፍ ሮ ማተር እንደሆነ ፕራይመሪ ኢኮኖሚ አክቲቪቲ እንደሆነ ሴኮንዳሪ ኢኮኖሚ አክቲቪቲ ብለን የምንጠራው ዲፔንድ ኦን ፕራይመሪ መሆኑን አትርሱ። ታንክ ዩ። ይህም ቻናል ሰብስክራይብ፣ ሼር፣ ላይክ ይደረግ፣ ኮሜንት ይደረግ። ከወደዳችሁ በዛ ነው ቼክ ማድረጉ ማለት ነው። ታንክ ዩ።